እኔ የመጀመሪያው መጽሐፍ በደንብ አንብብ ያለውኝ ያው አሁን ይሄ መደመር መንግስት የሚለው የመጨረሻው አልደረሰኝም፣ ግን እሱ አብይ አህመድም ራሱ በዚህ መጽሐፍ ላይ መግለጫ ሲሰጥ፣ ሌሎችም ደግሞ መጽሐፉን ያነበቡ አንብበናል ያሉ ሰዎች አስተያየት ሲሰጡ አይቻለሁ፣ አዳምጫ አለው አስተያየት ምን በዚህ በይዘቱ ዙሪያ መስጠት ምንችለው በአጠቃላይ የመደመር የሚባለው አስተሳሰብ መነሻው የመጀመሪያው መጽሐፍ ነው። በዛ ላይ የተካበ የተደመረ መጥቶ መጨረሻ ላይ ይሄ መደመር የሚባለው አስተሳሰብ ተቋማዊ መሆን አለበት ነው አለ ሱራሷ ብይ ሲናገር። ስለዚህ ተቋማዊ የማድረጊያ ምዕራፍ ላይ ነው ማለት ነው። አሁኑ አስተሳሰብ ስለዚህ አዲስ አይደለም። ውስጡ ቢነበብ መቼም ሁሉም ይጣላል ሊሆን አይችልም። መጽሐፍ፣ ማንኛውም መጽሐፍ በውስጡ የምታገኛቸው መልካም ነገሮች ሊኖሩ ይችላሉ። በተለይ ዝም ብሎ ስታየ መደመር የሚለው ነገር እንተባበር የሚለው ነገር በራሱ ምንም መጥፎ ነገር ሊሆን አይችልም። ግን ምንድን ነው ይሄ መደመር የሚባለው አስተሳሰብ ተቋማዊ ሲሆን ምንድን ነው ችግሩ? ነው የመጀመሪያው ነገር መነሳት ያለበት ምንድን ነው ችግሩ? ዴሞክራሲያዊ ነው ወይ? በመጀመሪያ ዴሞክራሲያዊ ነው ወይ? አሁን ባለው የመንግስት አወቃቀር ውስጥ ዓለም በሙሉ የደረሰበት እንትን ምንድነው ምዕራፍ ሴፓሬሽን ኦፍ ፓወር የሚባለው ፓወር እንዳይደመሩ ማለት ነው። የመንግስት ምሰሶዎች አሉ እንግዲህ እንደምታውቀው፣ ሕግ አውጭ አለ ሕግ ተርጓሚ አለ ሕግ አስፈጻሚ አለ። ፕሬዚደንት የሚባል ደግሞ አለ። ኢትዮጵያ ውስጥ የፕሬዚደንት ጽህፈት ቤት ወደ ታች መዋቅር ባይኖረውም ለብቻው ተገንጥሎ ነው ያለው ነው የሚባለው። እነዚህ ምንድነው ሆሪዞንታል ግንኙነታቸው አሁን የመደመር መደመር የሚባለውን ፍልስፍና የጎንዮሽ ድማሩ የጎንዮሽ ድማሩ አስተሳሰቡ ምንድን ነው የሚያመጣው ችግር ነው ብለን መመዘን ያለብን። በግድ ግዙ ተብሏል እግ በግድ ወደ ስራ ተርጉሞ ተብሏል። እንግዲህ ይሄ ነገር ሲተረጎም ምን ያመጣል ነው። ለዚህ ነው ያሳሰበን እኮ እና ይሄ ሴፓሬሽን ኦፍ ፓወር የሚባለውን ጽንሰ ሐሳብ እየሰበረ ነው መዳመሩ። እነሱ ቢተረጎም ምንድን ነው ሊሆን የሚችለው ምን አይነት ነገር ነው ሊመጣ የሚችለው ይሄ ነው ትልቁ ችግር። አሁን እነዚህ ሶስት አካሎች ለምሳሌ አሁን የህግ አውጪ፣ ህግ ተርጓሚ እና ህግ አስፈጻሚ መደመር የለባችሁም። ምክንያቱም ዓለም እንዳይደመሩ የፈለገው ምንድን ነው? ከዚህ ከሴፓሬሽን ኦፍ ፓወር በኋላ ያለው ፊሎሶፊ ኦቶሪቴሪያን እንትን ይሆናሉ፣ ወይም ደግሞ ኃይልን ያላግባብ ይጠቀማሉ፣ አንዱ ይጠቀማል። ቼክ ኤንድ ባላንስ የሚባል ነገር አለ። ተፈራርተው ተከባብረው ሚዛን ጠብቀው እንዲሄዱ በማድረግ ኦቶሪቴሪያን የሚባለውን ወይም ደግሞ ይሄ ጠቅልልነት የጠቅላይ ገዥነትን እንታገለዋለን ነው የሚለው ዓለም በሴፓሬሽን ኦፍ ፓወር። ያንን አፍርሶ አብይ አህመድ ተደመር ነው የሚለው ፍርድ ቤት ማና ማናቸው? የሚደምረው ፍርድ ቤትና ስራ አስፈጻሚ አስፈጻሚው፣ ይሄ ኤግዘኪቲቭ ቦዲው እና ህግ ተርጓሚው እንተባበር። ከተባበሩ ምንድን ነው ለህዝቡ የሚመጣው ነገር ነው አሁን እነዚህ የህግ አውጪው፣ ህግ ተርጓሚ፣ ህግ አስፈጻሚ፣ ፕሬዚደንቱ አንድ ላይ ከተባበሩ በመደመር ስም አንድ ጥሩ የፋፋ ጡንቻው የፈረጠመ ኃይል ይፈጠራል ማለት ነው። የተባበሩ የመንግስት አንድ ትልቅ ኃይል ይፈጠራል። ያ ለመገርሰስ አስቸጋሪ ይሆናል ማለት ነው። ለዚህ ነው ዓለም ከአብይ በተቃራኒ ነው የሚለው ለማለት ነው። ከአብይ መደመር ሳይሆን ሴፓሬሽን ነው የሚያስፈልገው ትግላችን ሴፓሬት ለማድረግ ነው። አንተም በመመሄድ ፍርድ ቤት አስፈጻሚ ፍርድ ቤት ውስጥ አትግባ፣ ወታደሩ ጠቅላይ ሚኒስትሩ ስር አትግባ። ገብተህ ቁጭ ብለህ የስ መጽሐፍ እያነበብክ እዚህ ጋር አልገባኝም ይህን እያልክ በቡድን እንትን እያደረግ ተደምሬ ያለሁ አትበል፣ ፖሊስ እንደዛ አታደርግ የሚል ነው ትግሉ እና ይህንን የመነጠል ስራ ነው ኢትዮጵያ ውስጥ አሁን ትልቁ ሳይንስ የሚያስፈልገው ትልቅ መጽሐፍ መጽሐፍ ያለብን እንዴት ሴፓሬሽን ኦፍ ፓወር ይምጣ ነው እንጂ እንዴት ይደመሩ እንዴት እናድርገን አብረን አንድ ሀይል እንፍጠር አይደለም። እና ይሄ ነው አንዱ ትልቁ ትልቁ ችግር። አሁን እኮ አንተ ያልካቸው ተቋማት ህግ አርቃቂው፣ ተርጓሚውና አስፈጻሚው እኮ ያው ኢትዮጵያ አንድ ናቸው እንደምናውቀው። አራተኛ መንግስት ደግሞ ያው ሶስቱ አካላቶች ይባሉ አራተኛ መንግስት ደግሞ ሚዲያ ይባላል። በመንግስት ስር ያሉት ሚዲያዎችም አንድ ላይ ተደምሮ አራቱን በአንድ ነው ያሉት። የተለያየ ነገር አያስፈልግም። አሁን ይሄ ግን ልክ አይደለም ነው። አሁን እኛ ውጭ ያለ ነው ወይም ሌላም ሰው እንደዚህ ልክ አይደለም፣ ለየብቻ መሆን አለባቸው። ቼክ ኤንድ ባላንስ ያስፈልጋል። ሌላ ሀሳቦች መሸራሸር አለባቸው። ነው አሁን እኮ ይሄ ህጋዊ ቢሆን አያስፈልጉም ባይነኝ፣ እኔ ደግሞ ፍርድ ቤትም እኮ አያስፈልግም። ፍርድ ቤት እኮ ከሳሽና ተከሳሽ የሚቆሙበትና ያንን መሀል ላይ ቁጭ ብሎ ለማየት የሚያይ ተቋም ነው። እሱም እኮ አያስፈልግም። በቃ ትዕዛዙን ቀጥታ ከላይ መጥቶ ከዛ በኋላ በወታደር ማስፈጸም ነው። ስለዚህ እነዚህ ተቋማቶች የማያስፈልጉበት ደረጃ ይደርሳል ማለት ነው። አዎ በቃ ሲጠቀለሉ ዝም ብለው ታዛዥ ይሆናሉ ማለት ነው። ፍርድ ቤት መንግስትን አይከሰውም ማለት ነው። ክርክርም አይኖርም እንጂ ፍርድ ቤት እንደዚህ ነው የሚባለው። ትእዛዝ ብቻ ቀጥታ አብይ አህመድ ከቤተ መንግስት ይወጣል፣ እሱን ፖሊስ ወይም ወታደር ያስፈጽመዋል ማለት ነው። ስለዚህ ይህንን የሚከራከረ ቦታ ክርክር ከሌለ ሁሉም የተደመረ ሁሉም ሀሳቡ አንድ ከሆነ ክርክርም ከሌለ የፍትህ ሲስተምም ከሌለ ፍርድ ቤቶች ላይ ያስፈልጉ ነው ማለት ነው። አዎ ቢኖሩም መጫወቻ ነው የሚሆኑት፣ አስፈፃሚው የአስፈፃሚው አገልጋይ ነው የሚሆኑት ማለት ነው። አሁን ምንድነው ፊሎሶፊው ራሱ ምንድን ነው የሚለው? መደማመር አይደለም። መደማመር እኔ መታሰቢያ ላይ መታሰቢያ መጣችሁ ሀሳብ ላይ መደመር፣ እኔ ደግሞ አንዳንድ ጊዜ ደግሞ አንድ ነገር ሲኖረኝ መታሰቢያ እኔ ላይ መታ፣ እኔ ሀሳብ ላይ መደመር አይደለም እኮ የሚለው። መደመር ብቻ ነው መደመር። አንድ የተዘጋጀ ነገር አለ፣ እዛ ላይ እየሄድን መተባበር ብቻ ነው። እና አብይ አህመድ ምንድነው፣ አንድ የጠነሰስኩት ነገር አለኝ ይሄ መደመር የሚባል መጽሐፍ ጽም ያለውና ጽፍ ያለውና ኑ እዚህ ላይ ኑ ተደመሩ ጥሪ ነው። ልክ ነው ይሄ። ይህ አንድ አቅጣጫ ባላንድ አቅጣጫ ባላንድ አቅጣጫ። ስለዚህ ምንድን ነው የሚሆነው ማለት ነው? ቅድም ያል ነው ስለ አስፈጻሚውም፣ ፌዴሬሽን ምክር ቤትም፣ ፍርድ ቤቱም ሁሉም እንደው ለውጡን እናጠናክር በሚል ስም አብይ አህመድን ተደመርን ካለ ፈረሱ ማለት ነው። እነዛ አሁን የፌዴሬሽን ምክር ቤት ሊቀመንበሩ ማናቸው? አቶ አገኘሁ ተሻገር። አንድ ጊዜ እንደ ትልቅ እንትን እፍረት እንኳን የላቸውም ለዚህ ለ ሚዲያ ሲናገሩ መደመር ወሳኝ ነው ይላሉ፣ ተደምረናል ይላሉ። ፌዴሬሽን ምክር ቤት አስፈጻሚው ላይ ተደምሯል። ፌዴሬሽን ምክር ቤት ምንድን ነው? ሕግ ተርጓሚ ነው። በምድሪቱ ውስጥ እንደምታቂ ሕግ ተርጓሚ ለፍርድ ቤት አደለም የተሰጠው፣ ለፌዴሬሽን ምክር ቤት። ከአስፈጻሚው ጋር ከተደመረ ያ የቅድም ያለው ቼክን ባላንስ ፈርሷል ማለት ነው። ስለዚህ ይሄ በጣም የሚያሳስበን ነገር የአብይ አህመድን ሀይን በለው አስቆሙ እናንተ በተለይ ብልጽግና ውስጥ ያላቸው የፖለቲካ ልዩነቱ ሳይሆን የይዘቱን ብቻም ሳይሆን አካሄዱ ኢንጂነሪንጉ ማለት ነው፣ መንግስትን የሚያይበት የመንግስት ምህንድስናው ይህንን አንድ ትልቅ አምባገነናዊ ስርዓት የመገንባት ሂደት ስለሆነ ሀይ ማለት አለብን። ቅድም ያልነውም ፕሮሲጀሩም ትክክል ስላልሆነ ነው። እስቲ ስለመደመር አሁን ግለሰብ ይሁን ወይም የፓርቲ ሊቀመንበር ይሁን ወይም የአንድን ፓርቲ አይዲዮሎጂ ማን ነው ሊደመርበት የሚገባው የሚለውንም መነጋገር አለብን። ስንቱ ነው አንድ ፓርቲ ማለት በጽግና አንድ ነው፣ ግና ሀገር አይደለም። ሀገር ካልሆነ ደግሞ አንድ ፓርቲ ነው፣ ሌሎች ፓርቲዎችም ሀገሪቷ ውስጥ አሉ፣ ሊኖሩም ይገባል። የመሳሰሉታል እና በዚህ ደረጃ ከቤተመንግስት የወጡ ሀሳቦች ላይ ቅድም ያልኩ በጣም ትክክል ነው። ሁል ጊዜ ኑና ተደምሩ ሲባሉ በንግግሩ ተደምሩ ከነ ከላይ ተደምሮ አብረውን እየሰሩ ተደምሮ እንጂ እኔ ወደዛ ሄጄ መሀል ላይ ከዛም ከዚህ የሚባል ነገር የለም። እና እየመጣ መደመር ራሱ በህግም፣ በስርዓትም፣ በአይዲዮሎጂም በፖለቲካ ሳይንስም እየመጣ ወደ ሌላው የመደመር ነገር፣ በተለይ መንግስት የሆነው አካል ላይ የመደመር ነገር አለ ወይስ? ህግስ ሊከለክሉ አይገባም ወይ? ለምሳሌ ሀገሪቷ ጠባቂ ወታደር፣ ፖሊስ ናቸው። እነዚህ የእንባ ጠባቂ በላቸው ወይም ከሲቪክ ማህበራት ሁሉም እዛ ውስጥ ሄደው መደመር አለባቸው ወይስ? መደመር አንድ በዚህ በማህበረ ፖለቲካ ትምህርት ውስጥ ሜልቲንግ ፖት የሚባል አስተምሮ ነበረው ተነቅፎ፣ አሁን ብዙ ሀገር ነቅፎት አይቀበለውም። ግን እሱ የማህበረ ፖለቲካ አስተያየት ብቻ ነው። ሜልቲንግ ፓት ማለት ነው፣ የዘለሉ መቅለጥ ማለት ነው፣ ቀልጦ መስሎ መኖር ማለት ነው። እና ይሄ አብይ መደመርም ሜልቲንግ ፓት ነው፣ እንደ ሜልቲንግ ፓት ማለት ነው። ወስዶ መቅለጥ ነው፣ አብይ ጋር ሄዶ አራት ኪሎ መቅለጥ ነው። ይሄንን ነው እኛ ምንቃወሙ። በተለይ ወታደር መቅለጥ የለብህም እዛ ሄደ መቅለጥ የለብህም። አገሪቱ የምትፈልገው ከአንተ ተደምረህ ስራ አስፈጻሚውን ለማፋፋት ሳይሆን በሕገ መንግስት የተሰጠ ስራ አለ። ያንን ስራ ብቻ ስራ፣ በፍርድ ቤት እንደ ኬንያ ፍርድ ቤት። ኬንያ ፍርድ ቤት ምንድነው የሆነው? በምርጫ ግጭት ተፈጠረ፣ ማጭበርበር ምናምን ተፈጠረ ምናምን እና መጨረሻ ላይ ሲወስን ሁሉም ፈሩ፣ ስልጣን ላይ ያለው መንግስት ሁሉ ፈራ። ለምን አልተደመረም ፍርድ ቤቱ? እነዚያ ዘጠኝ ዳኞች መጨረሻ ላይ ምርጫውን ምን አሉት? ቮይድ አሉት። ቮይድ ይህንን ነው መገንባት የምንፈልገው ኢትዮጵያ ውስጥ። የተደመረ ፍርድ ቤት አይደለም ፍርድ ቤት ከተደመረብን፣ መሄጃ እንዴት የት ይኖረናል? ብዙ ነገር እኮ ሲጠፋ እኮ አንድ ማምለጫ ተቋም ያስፈልጋል። እራሱን መንግስትን እኮ መክሰስ አይቻልም ማለት ነው በዚህ አይነት አካሄድ። ይሄ ነው ሁለተኛ መደመር እኮ የፓርቲ አቋም እኮ አልሆነም። እኔ እኮ ያው ትልቁ በጣም የሚያስገረመኝ ነገር ይሄ እኮ የፓርቲ አቋምማ ቢሆን ኖሮ የብልጽግና ዶሴ ነው ተብሎ ይመጣ ነበር። የአብይ አህመድ መጽሐፍ እኮ ነው ነው የሚሉ አሁን ስራ አስፈጻሚዎቹ እኮ ራሱ ምንድን ነው የሚሉት? ዶክተር ፍጹምን ምናምን ስታይ እኮ እንደገና ነበርኩት እንደገና አላነበብ በፊት አያውቁም ማለት ነው አብይ ለብቻውን የጻፈው ማለት ነው ተወያይተውበት የሚወጣው ወጥቶ የሚገባው ገብቶ ከዛ የፓርቲ አቋም ተብሎ የብልጽግና ሰነድ ሆኖ ቢመጣ እኮ አንድ የፓርቲ ነው እንላለን። ትግላችን ከፓርቲ ጋር ይሆናል። የአንድ ግለሰብ አስተያየት ልክ የጋዳፊ ማለት ነው፣ ግሪን ቡክ፣ እንደ ግሪን ቡክ ነው የሆነው። እና ይህንን ነው የምንቃወሙ። አንድ ግለሰብ እንዴት ይህን ያህል አጠቅላይ ሚኒስትር የሆነ ሰው እንደውም እኔ ስልጣን ላይ ሆኖ ራሱ አንደኛ ጊዜውን ከየት ያመጡታል እንደዚህ በሰባት ዓመት ውስጥ አራት መጽሐፍ ለመጻፍ አምስት መጽሐፍ ለመጻፍ የሚለውን በጣም ነው የሚያስገርመኝ። መጽሐፍ መቼም ታውቂዋለሽ፣ በጣም በጣም ከባድ ስራ ነው። እና ይሄንን ነው እየተቃወምን ያለ ነው ማለቴ ነው በአንድ በኩል። በሌላ በኩል የዚህ መደመሩ አሁን ያነሳነው ሆሪዞንታል የሆነውን ችግር ነው። አንድ ተቋም እየመጣ ሌላው ጋር ፍርድ ቤቱ ከተቋም ቨርቲካሊስ ደግሞ ለምሳሌ አንድ ተቋም ውስጥ ራሱ ለምሳሌ ካሉን ተቋማቶች ውስጥ እንውሰድ ህክምና እንውሰደው አሁን ህክምና ግዙ ተብለው መጽሐፍ ገዝተዋል ይህም መደመር ማለት ነው ተደመሩ ተብለዋል ሀኪሞች አሁን የኩላሊት ምንድን ነው ስፔሻሊስት እና የልብ ስፔሻሊስት ተደምረን ምን ሊሉ ነው እነሱ መከራ እኮ ነው እነሱ ጋር ሄደ ደግሞ ተግባራዊ ለማለት የእነሱ ትምህርት እየተገነጠለ ነው የሚሄደው። ወደ ስፔሻላይዜሽን ነው የሚሄደው። በቃ እንደዚህ እየተገነጠለ እየተገነጠለ እየተገነጠለ እየተገነጠለ ነው የሚሄደው። ምንም የምንደምረው ነገር የለም፣ እዛ ስፔሻላይዜሽን ነው። እንደውም አሁን መንግስት ባጀት ብዙ መመደብ ያለበት ለስፔሻላይዜሽን፣ ብዙ ስፔሻሊስትስ ፕሮዲውስ እንድናረግ ነው። የህክምና ውስጥ ያለህ ጥበቃ ሰራተኛ፣ ማኔጅመንቱ፣ ባለሙያው ተባበሩ እና ለተቋሙ ስሩ ማለት ምን ይሄ ማንኛውም ሰው ሲል የኖረው ነው። መጽሐፍ የሚያስብ ነገር አይደለም። ማንም ሰው የሚያምነው ነው ማለት ነው። ከዛ ባሻገር ግን ፕራክቲካሊ እነዚህ ባለሙያዎች ተደመሩ እያልን ማስጨነቅ፣ ያንን መጽሐፍ አንብባችሁ ተደመሩ እያልን ስራ ማስፈታት የለብንም። ግብርና ውስጥ ብትሄድ እንደዛ ነው። ትምህርት ውስጥ ብንሄድ እንደዛ ነው እና ተቋማዊ ላደርገው ነው ሲል ይሄ ሰው ይህ መጽሐፍ መጀመሪያ አንብባችሁ ከዛ ደግሞ ተግባራዊ አድርጉ ሲል